ዘመነ ምህረት ህይወታቸው እስካለፈበት ቀን ድረስ እዚህ ፒተርማርዝበርግ የሚኖሩ ነበረ። እዚህ ለሚገኘው ማህበረሰብ እንዲሁም ደቡብ አፍሪካ ላለ ማህበረሰብ አባታዊ ማህበራዊ ግዴታቸው እንዲሁም ሀገራዊ ግዴታቸውን በዚህ ከተማ ብቻ ሰ በመላው ደቡብ አፍሪካ ሲወጡ የሆኑ አባት ናቸው። ባለፈው ቅዳሜ አፕሪል አፕሪል አምስት ቀን ባልታቦቁ መመዴዎች በትየተጠ

ደገእዘሚተማ ከዚህ በኋላ የሚሆኑ የፕሮግራም መርሃ ግብር እንዳንድ ነገሮችን በቅድሚያ አሳውቃቸዋለሁ። ከዛ በኋላ ደግሞ እያንዳንዱ ነገር እናስኬዳለን። ምናልባት ትንሽ አዳራሹ ውስጥ ሙቀት ሊፈጠር በመታሪስ ነው። ምናልፈው ው ይጠርካሉ እንግዶች የሚመጡትን እንግዶች ወጣቶች ቦታ በመስጠት እንድትተባበሩ ከሮኪም ከቅርብ የሚመጡ ስለሆነ ቦታ በመስጠት እንድትተባበሩ ይሆን። በመጀመሪያም ከያህዌንስ ወንጌል ለዓለም ቤተ ክርስቲያን በዳኛ ግርማ ፊጣ ድንገተኛ ሞት የተሰማንን ሐዘን ለባለቤታቸው ለወይዘሮ አዳነቻ ፍጎ ለልጃቸው ለወይዘሮ ማርጠግድማና ቤተሰባቸው

ለኢትዮጵያ ኤምባሲ ክቡር ፕሬዝዳንት ከቴሬና፣ እንዲሁም አቶ ቤታቸውና አቶ ደግነት ቀን ቀን ከቅርብ ያላችሁ ኢትዮጵያውያን ኢትዮጵያውያን በዚህ በጠንካራ በምንወዳቸው አባት በድንገተኛ ሞት ያዘናችሁትን ሁሉ እግዚአብሔር በመለኮታዊ ኃይሉ እያጽናናችሁ ልንል እንወዳለን እና ብዙ ጠንካራ ጎናቸውን ተናግረናል። በጣም ደግ አባት ናቸው። ብዙ ትልቅ ስራዎችን በመስራት እያሉ በዚህ በጨካኞች እጅ እስከወደቁበት መጨረሻዋ ቀን ደግ ስራቸውን እየሰሩ ሰው ናቸው እና ሩጫቸው እዛ ላይ ሊቆሙ ይችላሉ። ከዚህ በኋላ ያለውን መጽሐፍ ቅዱስ የሚለውን የእግዚአብሔር ቃል ክፍል ካነበብኩላችሁ በኋላ ቀጥታ ጸልያል። ከዛ በኋላ ከኳየር ጋር ዝማሬ ጌታ እናመልካለን። እንደገና ጠረለ የእግዚአብሔር ቃል ክፍል ይኖረናል። ሌላ ቀጥሎ ደግሞ በዶክተር ፍቅር ኢየሱስ ዛሬ ይቀርባል። እንዲሁም ደግሞ ከኢትዮጵያ በደቡብ አፍሪካ ኢትዮጵያ ዩኒቨርሲቲ ተወካዮች የሚያደርጉት ንግግርና የሚሰጡት ሀሳብ ይኖራል። በመቀጠል ከተለያዩ ተቋማትና ከተለያዩ ግለሰቦች በጽሁፍ የተላለፉ ወገኖችን ስም የጠራው የአበባ ጉንጉን የምናበረክትላቸው ጊዜ ይሆናል። በመጨረሻም እንደዚሁ ስርዓት በጠበቀ መንገድ ጸለን ይሸኛ ይህንን ስርዓት በፍጹም ለናፋር ሳይገባ የተከል ሰበል በጣም በትህትና እንጠይቃቸዋለን። ስለዚህ ራሳቸውን እንድትገዙ እንደ ክርስቲያኖች እንድናለቅ ሲሆን ስለምንደመመጥ ጌታ ይባልካቸው። የእግዚአብሔር ቃል እንደኛ ተሰሎንቄ ምዕራፍ አራት ቁጥር 13 ጀምሮ ያለውን ነው። እንደዚህ ነው። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ፣ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደ ሞተና እንደተነሳ ከሙታንም እንዲሁም በኢየሱስ ያንቀላፉቱ ያንቀላፉቱን እግዚአብሔር ከእርሱ ጋር እያመጣቸዋልና፣ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉቱን አንቀምም ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል፣ በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን ባየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። ስለዚህ እንደ ክርስቲያኖች በጌታ የሞቱ ኢየሱስ ክርስቶስን በግል አዳኛቸው አድርገው አምኖ የተቀበሉ እንደገና ሌላ ክብር ትንሳኤ ስለሚጠብቃቸው በዛ ትንሳኤ ደግሞ አብረን በጌታ ቀኝ ስለምንሆን በዚህ ቃል ሁላችንም ልንጽናና ይገባል። አሁን እንደ ዛሬ ፕሮግራም መናገራችን መሰረት ከአንድ ወገን ጋር ጸልየን ቀጥታ ወደ ቀጣይ ፕሮግራሞች እንሄዳለን። ወንጌላዊነት ጉር ወደዚህ ጋር እንጸልይና፣ ከዛ በኋላ ወደ ሌሎች ፕሮግራሞች እንቀጥላለን። ሁላችንም እንጸልይ። እግዚአብሔር አምላካችን ሆይ በዚህ በድንገተኛ ኅልፈት ምክንያት ሁላችንም አዝነናል። እግዚአብሔር ሆይ። የሁላችንም ውስጥ ተነክተዋል እንደ ሰው እግዚአብሔር ሆይ ተሰብረናል። ግን ከዚህ ጉዳት በላይ አንተ የሰጠህን የተስፋ ቃል አለ የሚያበረተን የሚያጽናናን ጌታዊ ጉዳት የደረሰብን ነገሮች የማይወክሉ የዘላለም ሕይወት ቃል የተስፋ ቃል አለ። እግዚአብሔር ደግሞ ያጽናነናል ያበረተናል። እግዚአብሔር እንድንነቃ ያደርገናልና ይህ አባታችን ባንቴ ናቸው። ተስፋ አለ። ባንቴ ዘንድ ሕይወት ይጀምራሉ፣ ይጠብቃቸዋል። ይህ የተጻፈው ቃል ህያው ነውና እናምነዋለን፣ ስለተሰጠን ተስፋ ቃል ሲል ይባላል። ይህን ቃል በማሰብ የተጎዳ ሁሉ ወደ መጽናናት መንፈስ ይመለስ። እግዚአብሔር ከጥልቅ አዘብ ውስጥ እንድታወጣን ዘንድ፣ ከምሬት ውስጥ እንድታወጣን ዘንድ በጌታ በኢየሱስ

የኢትዮጵያ ኢንቨስቲ ኢንቨስተር እና አፍሮ ሰራተኞች የተለያዩ ተቋማትና ታላላቅ ግለሰቦች ከዙሪያ ከተሞች ከደርባን፣ ከፖርት ሼፕስቶን፣ ከዳሊ፣ ከኒውካሰል እነዚሁ ደግሞ ካሎኒ፣ ካይስኳድ የተለያዩ ከተሞች ወደዚህ ሀዘናችንን ለመካፈል የመጣችሁትን ሁሉ ከልብ እናመሰግናችኋለን። በዚህ መንፈስ እያለን አጠር ያለ የዝማሬ ክፍለ ጊዜ ይኖረናል። ወይሮችን ቀጥታ ወደዚህ እጋብዛለሁ። በተረጋጋ መንፈስ ከነሱ በኩል የሚተላለፈው መልእክት እንሰማለን። የተባረካችሁ ወይሮች ወደዚህ መድ